የሰሙት ነገር ነው። እኔ እውነቱን ብቻ ነገሪ። ሰላምን ነው የምታወራው? ስለ ቤቲ ቪዲዮ ማለት ማን ነው ማለት ነው ማን ማምጣት ምግብ ሰርሽ አይ ችግር የለውም አትቸገሪ ይልቅ ጎልበትሽን ቆጠፉ አድርጊና በኋላ ለነሆሜ ስለት ምንሽ ናሞሽ ነው አሁን ኧረ ደህና አሁን ትንሽ ቆይቶ ፍርድ ቤት ይሆናል ትሰምኛለሽ ለጠበቃ ያናገረው መጥሪያው ነገ ነው እንደውም እንደፈለጉ ይሁኑ። እኔ ምንም አልሉት። ለራሴ ህይወት መሮኛል። ገና ምን አይተሽ ትሰሚኛለሽ። ይኸውልሽ እንደዛ ምንም አላውቅም። መልስ ተቅለስትሰሽ እዚህ ነገር ትጎነጉኝልኛለች አይደል? ኒናን እዚህ ውስጥ ምንም አያገባትም። አረ እባክሽ ከጆሮዬ በላይ ማምልሽ ይመስልሻል? እንደዚሁ ለወሬ ያወራሁት እኔ። እድሜ የእውቀት መለኪያ ሆነ አያውቅም። አይሆነም ምን ማለት ነው እሱ? አይ ሱን ተይው። እና ግን ሁ ነገሮች እንደዚህ እየከረሩ የሚሄዱ ከሆነ ነገሩን እኔ እንዳደረግኩት እናገራለሁ። አንተም ቃልግባልኝ እኔ ላይ ትመሰክራለህ። ምንድነው መሰክረው? በጽናት ስልክ ቤቴን እኔ ተደብቄ እንደቀረጽኳት ያማል እንዴ? አዎ፣ ስትታሰር ከማ ይሄ ይሻለኛል። በፍጹም ይሄ መፍትሄ የሚሆን አቅሻለሁ ልበል። እኔም ፊትሽ አዲስ አልሆነብኝም። እኔ ቤት እናት ነኝ። እኔም የነሆሜ እናት ነኝ። አረ አሁን ማለት ያ ቤቲ ስለ እሱ ቀልድ ደውርታ ማጠቅመው ጓደኛዋ ነበር። ለቤቴ ያንቺ ልጅ ነው። ቤቴ ማለት ያች ጸይሟ ልጅ ናት አይደል? አዎ። አንድ ጊዜ ቤት ምርቃት ልታያይተናል ት ከእንቅልፌ ስንሳ ሳጣት ነው የመጣሁት አለች። እኮ ሳሎን ናት። ውይ እኔ ረጅም ሳቁም ነገር ማውራት ይሆንልኝ። ከዛ ትዝ ሲለኝ ደግሞ እያሰብኩ እነግርሃለሁ። እሺ አለቃ ታዛዥ ነኝ። ለአንቺ የማላደረገውን ነገር ቃል አልገባም። ጎበዝ ልጅ አንድ በትዳር ውስጥ ሰላሳ አመትና ከዛ በላይ የቆየ ሰውዬ ትዳር እንደዚህ ሊሰምርልህ የቻለው በምንድን ነው ተብሎ ሲጠይቅ ምን ብሎ እንደመለሰ ታውቃለህ? ምን አለ ሚስቴ መስማቴ አለ። ስለዚህ አንተ የበላይነት ማሳየት ትፈልጋላችሁ። ይሄ ደግሞ እንዲሆን አልፈልግም። ግን እኔ ኮ አውቃለሁ እንደዚህ አይነት ሴት እንዳለን ሽማ። ግን ያው እንዲሁ ነገሩን ልንገርሽ ብዬ ነው። እሺ ግን ሴትም እንደ ሴትነቷ፣ ወንድም እንደ ወንድነቱ ሲኖር ነው ደስ የሚለው። አዎ ለፍቅር ዝቅ ብልም የማይነኩ ክብሮች ግን አሉ። እነዛ ክብሮች እንዲደፈሩብኝ አልፈልግም። እኔም የአንቺን ክብር እጠብቃለሁ። ምንድን ነው መሀል መንገድ ላይ ቃል የምንገባበው? በቃ ቤታችን ደርሰን የለ እዛ መስገን ጭር ብሏል ዛሬ ደግሞ። አዎ ልጆች ወጣ ብለው ነው መሰለኝ ገርባል ሊሆን እስኪ ተመስገን ነው። እባክሽን ተባበሪኝ። ብዙ ዓመት እንድጠጡ አርግልኝ፣ እባክሽ። አዎ እባክሽ እባክሽ፣ ይቅር በኝ። እውነት እኔ ምንም ማቀው ነገር የለም። ይቅርበኝ በኝ። ምን ትለኛለች? እኔ እንጃ። ብናትሽ ምንም አጨነቀኝ እኮ ብቻችን እናወራ ምናምን መሰለኝ። ወደ ስራ ሄድኩ። ኧረ እንኳንም ሄድክ። እና ስራ እንዴት ነው? ልክ እንዳንቺ ቆንጆዬ ነው። ጥሩ በቃ ውዴ። ውዬ እማዬ ስለ ደበቅነው ነገር ምንም አላለችሽም? አዎ ምንም አላለችኝም። አሁን ቡና ጠጣን ነው። እሺ በቃ የእኔም ፋንታ አንድ ስኒ ጠጅልኝ። እኔ ወደ ስራ ላይ። እሺ በቃ ቅድም መጠንቀቂ ነበረ በቃ እረፍት አድርጊ ነው ደነገጥ። አይ እንዲ ያልጠበቁ ጥያቄው ነው። አንዲት እናት በጣም ልጇን የምትወድ ልጄን ትወጀዋለች ወይ ብላ መጠየቅ ምንድን ነው ጥፋቱ? እሱማ ነውር የለውም። ግን ግን ምን ታዲያ ያው ሳልወደውና ሳላፈቅረውም እንዴት አብሬው ለመኖር እፈቅዳለሁ? ሰላም ውድና የተከበራችሁ የሀገሬ ልጆች ሰላምታ በያላችሁበት ይድረሳችሁ እንዴት ናችሁልኝ እንኳን ወደ መቅድ ዩቲዩብ ቻናል በሰላም መጣችሁ ሰብስክራይብ ላይክ ሸር በማድረግ አበረታቱ ቤተሰቡን ላይክ አድርጉ ቤተሰብ አይከፈልበትም ዛሬ በአዲስ ቪዲዮ ብቅ ብያለሁ እሱ ምንድን ነው ጽናት ክፍል መቶ አንድ እንግዲህ በጣም ከባድ አደጋ ውስጥ ነው የደረሰው ምክንያቱም ጽናት በፖሊስ ልትታሰር ነው በቃታሁን በቃ፣ ምንም እንትን የለውም። ምክንያቱም የቤቲ እናት ኦሬዲ ከጠበቃ ጋር እንትን ብላ ማዘዣ ወጥቶባታል ማለት ነው። በጣም አደጋ ውስጥ ነው። እንግዲህ ቤቲ እንዲያጋጣሚ እንትን ያለችውን ቪዲዮ እናት እየዋጅ ደርሷል። እንግዲህ እኔ ስገምት የሚመስለኝ ቤቲ በባለፈው ስልኳን የጽን ጌም ልጨዋትበት እያለች ተወስዶ ነበር እና የዛን ሰዓት እንግዲህ ጌም ስትጫወት እኔ ቤቲ እንዲሁም ምኗም አይለየኝም ያንን ቪዲዮ ለእናቷ ልካላት መሰለኝ። በእርግጠኝነት ነው የሚሆኑ። ምክንያቱም ታዲያ ከየት አመጣችሁ? እንግዲያ ከየትም ምታመጠዋት ችልም አይደለም እና እንደዛን ብዬ አስባለሁኝ። እኔ በጣም ከባድ ነው። ይሄ የሚያስጠላ ነው እላችኋለሁኝ። እንግዲህ እንጃ እንዴት እንደሚሆን አላቅም። እውነት ለመናገር በጣም ይደብራል ነው የምላችሁ። እንግዲህ ጽ ልትታሰር ነው። እንግዲህ ግን ኪራም ግራ ገብቶታልኝ። በጣም ከባድ ነው። እኔ ቤቲ እንዲያው የቤቲ ነገር ምናምን አላመረኝም። እንግዲህ ያው ኪራም እንግዲህ አሁን ከጽናት ጎን መቆም አለበት ቢያስባል ወይ ማለት ነው እንግዲህ እሱም እንግዲህ እውነት ለመናገር ጨንቆት ነው ያለ። ግን በጭንቁ ብቻውን መፍትሄ አይሆንም። መፍትሄ ማምጣት ነው። እና ደግሞ የምሩ አማት ደግሞ የናሆሚ እናት ደግሞ አበዛችሁ። ሳንዴዝ ምሩን አሰቃይቻት እኮ ታማ ነው ተባለች፣ አለቀ። ከዚህ በላይ ሌላ ምንድን ነው? በእርግጥ በመሸሸጋቸው፣ አዎ። ግን ደግሞ አሁን ኦልሬዲ ነገሯል አሁን ልጅን አንቺ ተቀምጠሽ ልጅን ስራ እያሰራሽ ኩልሽ ላይ እየገባ ምናምን፣ ሰው እንኳን ለሚወደው ሰው ለዛ ላይ በራስ ለራሱ ምን ችግር አለ ቢሰራ። አካበደች እኮ እንዴ ቤቱን በጣም እኮ እንትን አድርገች እኮ ነገር ማለት ነው። ስሬስ እንዴ ምን አስባ ነው? ያው በርግጥ የተፈጠረው ከጤና በላይ ምንም የለም። ሰው ደግሞ ለምን እንኳን የሚወደውን ሰው እሱ በቃ ምንም ስራ እንዳሰራ እያለ እንትን ይላል ማለት ነው፣ ረፍት እንዲታደርግ ምናምን። እናትየዋ ደግሞ አይ ካንተ ጋር አደለም እሷን ነው ማውራት እንፈልገው ምናምን ብላ መታ ቤትም ማስጀንክጥቻት ለምን እንደዚህ እን የጤና ጉዳይ ነው። ይልቁንስ ለማመች ምንድን ነው ደረጃው ምን ላይ ነው ያለው፣ እንዴት ነው ማክግምትችው ወ የጤናሽ የምትመልሽ በምን መልኩ ነው ብላ ነገሮችም እንደናት እንትን ማድረግ ያለባትን ነገር እያለ እሷ ግን ተንጨረጨረች ማለት ነው። እነዚህ ጥንዶች ደግሞ ያመሩት እንዳ ማለት ነው ምር ማለት ነው በጣም ያምሩት። እና ወይ እኔ ግን የቤቲ እናት የቤቲ እናት ደሞ በስም አምን አይነት አውሬ ነች። እናንተ ያው የቤቲናት ና የናሆም እናት እዚጋ ተገናኙ። የናሆምናት ደሞ የምትላት አሪፍ ነው። እንዲያውም አንቺ ደህና ሰው ሆነች ነው እንጂ ሌላ ሰው ቢሆን ምናምን፣ እና ሌላ ሰው ቢሆን ምን ይሆን ተዚህ በላይ። ሲጀመር እናትና ልጅ እንዲሁ ተንኮል ነው። በቃ ለጺ ነው ተንኮል የተቀመጡት። ኪራም አልገባውም በተንኮል ምስኪን እኔና ደግሞ አሳዘነችኝ። ገና ስልክ ስታወራ ስለሰመችኝ በቃ በቅጥታ ምናምን አለች፣ ድንግጣ ማለት ነው። አይ መከራ! እንደው እንደው ከባድ ነው። ያለበት ይገንበት ይላል ያገሬ ሰው። ያቺ ስራ ስላለችባት ማለት ነው። ሳትጠራ ቤት ማለት ጀመረች። በዛ ላይ ደግሞ ቤትን ማለት ነው፣ በቃ ለእናትሽ ጥሩ ሰው እንደሆነ ንገሪያት። ታርግኝ አስንግጭኝ ምንም ምታርግኝ እታዘዛለሁ ትላለች። አይ ቤት እንደሆነ አሟት አይደለም እኔ ሲመስለኝ፣ ምክንያቱም የታመመ ሰው እንደዚህ እንትን አያደርግም ማለት ነው። እናንተ ዘላችኋለ ውጮች ዬ የሀገሬ ልጆች እንግዲህ ፅጌ ያለችበት ሁኔታ በጣም ነው የሚያሳዝነው። ፈጣሪ ያግዛት ነው ሌላ ምንም ሊባል አይችልም። በጣም ፈተና ውስጥ ነው ያለችው። እውነት ማለት ነው በቃ በጣም እንግዲህ ኔና እዚህ ጋር ፕሊዝ፣ በቃ አሳልፍ እንዳሰጭ እያልቻት ነው ምናምን እላችኋለሁ፣ ውዶች እየ በቀጣይ በአዲስ ቪዲዮ እስከምንገናኝ ላይክ፣ ሰብስክራይብ፣ ሸር እያደርጋችሁ አበረታቱኝ። ስለምታበረታቱ በጣም አመሰግናለሁ። ወዳችኋለሁ። ላጅ ያላችሁ በሰላማችሁ ብዝት ብዝት ይበልልኝ። ቻው ላለሁ